ከድጫታ ነው ፕሮፋይሉ የብሩኬ ስለሆነ መፍቷ ነው። እኔም የአብርሃም ሲደረግ ይከፋኛ። ለምን እሱ ይሄ ነገር ግን መልሺ ብሩን መልሱ። የልጆቹን ብር መልሱ። እግዚአብሔር መልሺ። ጨምላቃ ዶንቆሮ ወይ እንዴ። አሚን ታውቂያታለሽ? ምራቱን ፕሮፋይል የምታረገዋ ሰማኒያ አራት ሰዎች ሰማንያ አራት ሰዎች እኔ ይውላት አያ ካርቶን ይቀረኛል እህቴን ፎሎ አርጓት ሙይት አርገሽ ተቀመጪ። እህትዬው ብር ተበድረው ብር ተበድራልኝ ሰሚራዬ ጠይባዬ እሑድ ምን አረገሽ? ፎሎ እያረጋችሁ ጎሽ፣ የኔ ውዶች፣ ፎሎ ያረጋችሁ አንድ ቁጥር ጻፉ። የውልሽ ጠይባዬ አሁን ለምሳሌ አንቺም አሁን ለምሳሌ እንበልና ወይ ተጠይባ ወይ ታንድ ሰው ትበደዳለሻ እንበዳድራልና፣ እህት አማቾች ስለሆን ማንም ሰው ይበዳደራል አይደል? አበደረቻት ሃምሳ ሺ ብር አበደረቻት። ከዛ ልጅቷ ብሩን ስፈልገ ብር ስጭኝ አለቻት፣ ብሩን መልሽልኝ ፈልገዋሉ አለቻት። ከዛ በኢሞ በዋሳብ በቴሌግራም ብሎክ አረገቻት፣ በቲክቶክ ብሎክ አረገቻት። ከዛ እሱን ታይ ብሎክ አርገ በቲክቶክ እቆይ ልንገርሽ፣ በቲክቶክ ብሎክ። በዚህ ቅድም በለጠፍኩት አካውንት የእሷ ነው የሷ ነው፣ በሱም ቦልካት። በዚህኛው መጣች ትናንትና፣ ልክ እሷ እሷ መሆኗን ስታገስ ስትልክ ቦልካት ቤቱን ገልብጣ ወጣች። አስቡ እንግዲህ። ከዛ ጠዋት እንግዲህ ጠዋት የአብርሃም እህት ቅመሟን ጉረ ስጦታ መጣንልሽ እኔና ቡሩቄ ያለችውን ቆርጣ አሟጣ ትፖልካለች። እዳ ሽንቅፋይ ዶንቆሮ ልግቷን ፎሎ አርጓ ስምንት ሰዎች ሰማንያ አምስት ሰዎች አላችሁ ምን አባታችሁ ትሰራላችሁ? እንትን አድርጓት የስራ ነው። ጎበዞች፣ ስምንት ሰዎች ብቻ ብሎክ የምታደርጉት። ሰላም ሰላም፣ ዜ እንደት ነሽ? ስለ እቱ በሮች አናውራም፣ ስለ እቱ በሮች ትተናል። የእህቶቻችንን ብር ነው የማስመለስ ያለብን። የእህቶቻችንን ብር እናስመልሳለን። ብር መልሼ ን አንቺ ማን የምትባይ? ማነበር ስሟ? ስሟ የማያዝልኝም ማነበር ስሟ ስሟ ማነው? አሁን አካውንቷን የለጠፍሻት እሷ ነች። እንደ ቲጂ ማነች? ይሄ አዲሷ አካውንቷ ማይኪንግ የምትባይው ደግሞ ቅመሟን እንዴ አምሳ ሺህ ብር ወስዳች ማይኪንግ የምትባይ ማለት ነው። አምሳ ሺህ ብር ተበድረሽ ልጅቷም ሁላ ሁላችንም ነው። ሰው ቢደበቅም ይወጣል። እንዴ አካውንት ደግሞ በእናትሽ ጠይባ፣ አስር አካውንት ነው ያለው። የሌባ ነገር ሌባ እኮ አንድ። ሰዎች ጎበዝ፣ ጎበዞች ፎሎ አድርጉት። ጎሽ፣ እኔ እኮ ስንት ስራ አለብኝ ሳስበው፣ ማለት ነው ሳስበው። አንዳንድ ሰዎች በውስጥ መስመር ትመጣ እና ቲኤሜላእና አብርሃም ፎቶ ምን አገባኝ፣ ምን አገባኝ።

ውሽ አንቺ ሳዲ እህቴን ፎሎ አድርገሻል። ከመምጣትሽ በፊት ከማውራትሽ በፊት ጂ፣ እንዴት ታደራችሁ? እኔ ፎሎ አድርገታለሁ ጊፍት ሰጥቻታለሁ ወይ ጌት ጂጊ፣ ጎበዝ፣ ጎበዝ አንቺ

ልግጦ እኮ ትናገራለች። ከዛ ብር ተበደረች። አሁን እኔ ለምሳሌ እዚህ ጋር ማን አለች? የኔዋ አለች፣ በላይነሽ አለች። ቆይ ልንገርሽ፣ በላይነሽ አለች። ከበላይነሽ ብር ተበደርኩ ወይ ደግሞ ከአንቺ ተበደርኩ

ብር ትበደር ያለሽ ተበድረሽ፣ በዊሞ ስታዲ፣ በዊሞ በዋሳፕ በቴሌግራም በቲክቶኳ ፖስተተች። ብሎክ ካረገቻት ብሎክ ካረገቻት ፎርዋር፣ ጉዶቼ፣ እህቴ። ከዛ በሌላ አካውንታ ደግሞ ምን አደረገች? ቅጢ ቅጢ። ኧረ በላይነሽ አውሪ እባካችሁ። ድምጼ ይሰማል ውዶቼ?